ሰላም ሰላም የፓርስ ቀለም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና መጣችሁ ብለናል። ሲዛሬ እነዚህ የአማርኛ ፊደሎችን ከአንድ እስከ አምስት ያሉ ፊደሎችን ዛሬ ዘመጠና ቀጣይ ደግሞ ወደ ሌላ ቀጣይ ፓርቲ የምንለቅ ይሆናል። ስለዚህ ተከታታይነት ያለው ይኖር ዘንድ ፎሎ ላይክሸር ኮፒ በማድረግ ተተባበሩ ዘንድ ከወዲህ እንጠይቃለን። አሁን ወደ መጀመሪያው ፊደል እንመጣለን። የመጀመሪያው ፊደል ሀሌታው ታውሃ ይባላል ሀ ይባላል የመጀመሪያው ፊደል ሀ ሁ ሂ ሀ ሄ ህ ሆ ሆ እንላለን ስንት ስንት ፊደል ነው ያለው ሰባት ሰባት አንዱ ቤተሰብ ሰባት ፊደል ይኖረዋል ስምንተኛ ፊደል ደግሞ ዲቃላ ፊደሎች ይባላሉ እነሱን ቀጣይ የምናየው ይሆናል መጀመሪያ ሰባቱን ፊደል ከጨረስ በኋላ ስምንተኛ ፊደል የሚባሉትን እነሱን የምንቀጥል ይሆናል ማለት ነው። ስለዚህ ለየ ብቻ ነው የምናያቸው። ቀጥሎ ሁለተኛው የምናየው ደግሞ ለ ነው። ለ ሉ ሊ ላ ሌ ሎ ሎ ቀጥሎ ያለው ሐመር ሐ ይባላል። ሶስተኛው ሀ ሁ ሂ ሃ ሄ ህ ሆ ሆ ቀጥሎ ያለው አራተኛው መ ይባላል። መ ሙ ሚ ማ ሜ ሞ ቀጥሎ ቀጥሎም የጨረሽው የምናየው ንጉሱ ሰ ይባላል። ንጉሱ ሰ ባለ ሶስት አጣት ፊደል ነው። ሰ ሱ ሲ ሳ ሴ ሲ ሶ ሶ ስለዚህ አሁን ደግሞ እያንዳንዱ ፊደል ለምሳሌ አንደኛ ፊደሎች ነታች ከሆነ ቁልቁል ስታያቸው ቁልቁል በምናነብ ጊዜ ከዚህኛው በስተቀር ከመጀመሪያው ሀ በስተቀር ሁሉም የሚወስዱት አናባቢ ልክ እንደ እንግሊዝኛ ማለት ግን፣ የማይወጣ ድምፅ ነሱ በድምፀ ልሳን ስለሆነ ሚል አናባቢ ይኖራቸዋል ማለት ነው። አናባቢው ሚል አናባቢ ይኖራቸዋል ይህኛው ፊደል ማለት ነው። ስለዚህ ይህኛው ድምፅ ምንድን ነው? እነዚህን ድምፆች ከዚህኛው ከመጀመሪያው ሃ እና ከሐመር ሐ በስተቀር የመጀመሪያ ፊደሎች አናባቢያቸው ነው ማለት ነው። ከዛ ሁለተኛው ስንመጣ ደግሞ ሁለተኛው ስንመጣ ሁ ሉ ሁ ሙ ሱ የሚባሉ ሁለተኛ ሁለተኛ ፊደሎች ደግሞ አናባቢያቸው ማን ነው የሚሆነው ኡ ነው። ብዙ ጊዜ እነዚህን ድምፆችን በትክክል ለማውጣት ይመቸን ዘንድ አናባቢ ድምፆችን በደንብ መለየት መቻል አለብን። ብዙ ጊዜ ለምሳሌ ሁለተኛ ፊደሎችን ኡ ማነው ሁ ሉ ሁ ሙ ሱ ብለን ስናስቆጥር አናባቢያቸው ኡ ነው በምንል ጊዜ ብዙ ሰዎች የሚሳሳቱ ምንድነው አብረው ይጠሩታል። አናባቢውን ድምፅ ማለት ነው ላይ ከእንግሊዝኛ ላይ አናባቢ ድምፆችን ወይም እነዚህ ቫውል የሚባሉ ሳውንዶችን አንጠራቸውም። አይደለም፣ እነዚህም አይጠሩም። እነዚህ የጉሮሮ ድምፅ ናቸው። ምንድን ነው የሚያደርጉት? ሰፖርት ነው የሚያደርጉት፣ ይህን ድምፅ እንድናወጣው ማለት ነው። እነዚህ ተነባቢ ድምፆችን እንድናወጣ የሚያግዙ አናባቢ ድምፆች ናቸው። አናባቢ ድምፆች ናቸው። ሁለተኛ ፊደሎች የሚወስዱት ለምሳ ሁ ሉ ሁ ሙ ሱ የሚለው የሚወስደው አናባቢ ነው ማለት ነው። ስለዚህ ይህኛው ድምፅ ምንድነው የሚያደርገው? እነዚህ ፊደሎች ድምጻቸውም እንድናወጣ ምን ያደርጋል ማለት ነው። ፕሬሸር ያደርገናል ማለት ነው። ስለዚህ ያለዚህ ፊደል ወይም ደግሞ ያለዚህ አናባቢ ፊደል ሁለተኛ ፊደሎችን ወይም ደግሞ ድምፆችን ማውጣት አንችልም ማለት ነው። አንችልም። እሺ፣ ቀጣይ ደግሞ ምናየው ሶስተኛ ፊደሎች ነው። ሶስተኛ ፊደሎች ሂ ሊ ሂ ሚ

ስድስተኛ ፊደሎች የምንጠቀምን ሳድስ የሚባሉትን ማለት ነው። ስድስተኛ ፊደሎች ተጠቅመን ከዛ ኢ እንላለን። ለምሳሌ የሀ ሂድ በአናባቢ ብጽፈው ወደ ምጸ ልሳና ጽጻፍ ብጽፈው ምንድን ማደርገው ህ ኢ ነው ምለው ማለት ነው። ልክ እንደዚህ ህ ኢ ነው ምለው ማለት ስለዚህ ማለት ህ ኢ ማለት ሂ ማለት ነው። ይህ ጫማ ያለው ማለት ነው። ሂ ሂ እንላለን። ቀጥሎ የምናየው ፊደል አራተኛ ፊደሎች ይሆናል። አራተኛ ፊደሎች እነዚህ አራተኛ ፊደሎች ናቸው። እነዚህ ደግሞ ምንድነው አ ስንል ኦልሞ ጉሮሯችን ይከፈታል አይደለም። ስለዚህ ጉሮሯችን ስለሚከፈት ቀጥታ አ ስንል አ ባልን ጊዜ ምንድነው አብሮ አፋችን ይከፈታል። ግን ሁሉ ፊደል ላይ አፍን በመክፈት አይደለም የሚፈታው። የራሳቸው ድምጽ የሚወጡበት የንግግር ክፍል ወይም ቦታ አላቸው ማለት እያንዳንዱ ፊደሎች ስለዚህ የአ ፊደል ተፅዕኖ እነዚህ ፊደሎች በምጠራ ጊዜ አፋችን ከፍታለን እንላለን። አ የሚለው የክሮሮ ድምፅ ስላለ ማለት ነው፣ አናባቢ ስለዚህ፣ አራተኛው ሀ፣ ላ፣ ሀ፣ ማ፣ ሳ። ስለዚህ እነዚህ አራተኛ ድምጾች ናቸው። አራተኛ ድምጾች ናቸው። አናባቢያቸው አ ነው። ይሄኛው ማለት ነው። እግሩ በየት በኩል ያጠረ? በግራ በኩል ማለት ነው፣ በግራ በኩል እነዚህ የአራተኛ ድምፆች ወይም ደግሞ ፊደሎች አናባቢ ይባላል ማለት ነው። አናባቢ ይባላል። እሺ ቀጥሎ ያለው አምስተኛ ፊደሎች ናቸው። አምስተኛ ፊደሎች ሄ ሌ ሄ ሜ ሴ። እነዚህ ደግሞ ምንድነው? ኤ የሚል አናባቢ ይኖራቸዋል ማለት ነው። ኤ ኤ እሺ ቀጥሎ ደግሞ እናየው። ስድስተኛ ወይም አጭር ድምፅ ያላቸው ማለት ነው፣ ሾርት ሳውንድ ያላቸው ፊደሎች ናቸው። ሾርት ሳውንድ ያላቸው ፊደሎች ናቸው ማለት ነው። ል ህ ም ስ ስለዚህ እነዚህ ስድስተኛ ፊደሎች ይባላሉ፣ ወይም ሳድስ ድምፆች ናቸው። ሳድስ ድምፆች ናቸው። አናባቢያቸው ይህ ነው፣ እ ነው። በድምፅ ልሳን አሰጻፍ ነው እሱ ቀጥሎም ፊደል የሚያሉ ሰባተኛ ፊደሎች ናቸው። ሰባተኛ ፊደሎች አናባቢያቸው ኦ ነው። ስለዚህ ሆ፣ ሎ፣ ሆ፣ ሞ ከዚኛው ሶ እንላለን ማለት እነዚህ ሰባተኛ ፊደሎች ናቸው። ቀጣይ በሌላ ክፍል እስክንገናኝ ዛሬ ይብቃን። ቀጣይ ክፍል ሁለት እንቀጥላለን። በየቀኑ ቪዲዮዎችን ስለምንለቅ ሰብስክራይብ፣ ላይክ፣ ኮፒ፣ ሸር እንዲሁም ደግሞ ሊንኩ ኮፒ እያረጋችሁ